ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ ክፍል በጽናት ድራማ በክፍል ዘጠና አምስት መተናል ማለት ነው። ጽናትና ኪራ እንደተለመደው በቤቲ ምክንያት ተበጣብጠዋል። በየጊዜው እንግዲህ ብጥብጣቸው ከቀን ቀን እንግዲህ እየገፋ ነው ማለት ነው በጣም በሚያሳዝን ሁኔታ እናም እንግዲህ ኪራና ጽናት እጅጉን በጣም ተጣልተውም ተመልክተናል ማለት ነው። ምክንያቷም ቤቲ ነች። እናም እንግዲህ ጽናትዬ ቤቲ እንግዲህ ትጫወታለች፣ ሕፃን ሕፃን ያጫውታታል እቃቃም ትጫወታለችና በሳሎንም ስትሄድ እንግዲህ ሳሎኑን መቀመጫውን ታቦሶ ይቃቅላዋለች፣ በመኝታ ቤትም ስትሄድ መኝታ ቤቶችን። ይህን የተመለከተችው ጽናት እጅጉን በጣም ትናደዳለች። ምክንያቱም ፅናት እንግዲህ የቤቲ እብደትንና የቤቲ ህመምን አልተረዳቻትም። አውቃነው የመጣችው ህይወቴን ትዳሬን ልትበጠብጥ ልትበቀለኝ በሚል ነው እንግዲህ ጽናት ጋር ያለው ነገር ማለት ነው። እናም እንግዲህ ጽናትና ቤቲ ተያይዘዋል እጅጉን በጣም ማለት ነው። ቤቲ ጽናትን አንቺ በጣም መጥፎና ክፉ ሰውነች፣ ትላታለች። ጽናት ከምታሳያት ፊትም አንጻር ማለት ነው። እየተጨቃጨቁ እያለ ነይ በውረጂ ካልጋ ላይ እያለችም እንግዲህ ጽናትዬ ቤቲን ታናግራታለች። ቤቲም በጣም ተናዳ እባክሽን ተይኝ እያለች እንግዲህ ስትነጫነጭ በአጋጣሚ ኪራ ይደርስባቸዋል። ኪራ ሰያት ኪራ ላይ ጥምጥም አለች፣ ኪራዬ እያለች እንግዲህ በኪራ ስር መደበቅንም ፈለገች። ጽናት እጅግ በጣም ተናደደች፣ ቅናትም ያዛት። በጣም በሚያሳዝን ሁኔታ ኪራ እባክሽ ፂ ያ ትዕግስትሽ የት ነው ያለው እያለም እንግዲህ ሲለምናት ነበር። ኪራ እጅጉን በጣም የኪራን ትግስት እየተፈታተነችው ነው ጽናት። እናም እንግዲህ ጽናት እጅጉን በጣም ትናደዳለች። ኪራም በጽናት ይናደዳል፣ ጽናትን በኪራ ተናዳለች። እናም ቤቱ ሰላሙን ካጣ እንግዲህ ሰነባብቷል ማለት ነው። በዚሁ ቀጥሎ አላሁንም እንግዲህ ጽናትዬ በስተ መጨረሻም ከፈለጋችሁ አብራችሁ ሁሉ ተኙ ስትልም ነበረ። እናም እንግዲህ ኪራ እጅጉን በጣም በጽናት በምትናገራቸው ንግግሮች በጣም እየተናደደባት ነው። እባክሽን ተረጅኝ በማለት እንግዲህ በተደጋጋሚ ሲለምናትም ተመልክተናል። ጽናት ግን ብዙም ፎከስ አላደረገችበት ። ምክንያቱም ቤቲ አውቃ ነው አውቃ አበድነች እንጂ እውነትም ጤናዋ ተቃውሶ ሳይሆን የኔንና ያንተን ትዳር የኔና ያንተን ግንኙነት ለመበጥበጥ ታስቦ ታቅዶ የተመጣበት ሁኔታ ነው በማለት ብትነግረውም ኪራም እንግዲህ ሰው በአይኑ ያየው ነውና የሚያምነው ቤቲ እንዴት እንዴት እንደሚያደርጋት እንግዲህ እየተመለከተ ነው እንግዲህ ኪራ እጅጉን በጣም ኪራዬ አጉርሰኝ ኪራዬ ገላይ ነጠበኝ እያለች እንግዲህ ቤቲ ኪራን ትእዛዝ አውስታበታለች ኪራ እንግዲህ ቤቲ እባክህን ገላይን እጠበኝ እያሳከከኝ ነው ሰውነቴን፣ እዚህ ቤት ከመጣው ገላይን ታጥቤ አላቅም ስትልም እንግዲህ ተመልክተናል ማለት ነው። ኪራ እጅጉን በጣም የሚያሳዝን ጣጣ ውስጥ ገብቷል። ቤቲ በምታዘው ነገሮች እና ጽናት ያላት አመለካከት አሁን ላይ ለኪራ ትልቅ ተጽዕኖ ፈጥሮበት አይተናል ተመልክተናል ማለት ነው። እናም እንግዲህ ገላይን ካላጠብከኝ እያለች ስትጨቃጨቀውም ነበረ። እናም መምሸት አይቀርም እና መሸት ጽናት እኔ አልተኛም እዚህ አንተ ጋር፣ እኔ ከቲና ጋር ሂጅ ነው የምተኛው በማለት መኝቷን ወደ ቲና ታመራለች። ቲናም እንግዲህ አብራት እንድተኛ አልፈቀደችም መለሰቻት ማለት ነው። ጽናትም እንግዲህ ወደ መኝታው መለስ ስትል ቤቲና ኪራን አንድ ላይ ታገኛቸዋለች። አበደች። ጽናት ማለት ነው። በላይ ላይ እንዴት እችት ልታደርግ ነው እራሷ እንግዲህ መኝታውን ለቃ ሄዳ እንዴት በላይ ላይ ችት ታደርጋለህ በማለትም ኪራን እንግዲህ ተናገረችው። ኪራም ጽናት በምትናገረው ንግግር እጅግን በጣም እየተማረረ እና እየተበሳጨ ይገኛል ማለት ነው። እናም እንግዲህ ቤቲንም እንግዲህ ኪራ በጣም ከመናደድ የተነሳ ነውጭ ሊ በማለት ከመኝታ ቤቱ አስወጥቶ ቤቲ እንግዲህ ውጭ ደረጃ ላይ አደረች ማለት ነው። ለሊቱን ሙሉ ብርዱም ውርጩም እንግዲህ ሲፈራረቅባት ህመሙም አለ ድርቅ አድርጓት በሽተኛ እርጓት ይባስ አደረ ማለት ነው። ጠዋት ጽናት እየሳሉን እንተኝታለች። ቲናም ከመኝቷ ስትመጣ ጽናት ሳሉ ና እንዴ እኔ ኒጋተኝም ብዬ ባባረርሽ እዝ ነው እንዳደርሹ በማለት ኒናም ትናገራለች ማለት ነው። ኪራም እንግዲህ ከመኝታ ክላሱ ይወጣ ና የታለች ቤቲ ቤቲ ይባባላሉ እና እንግዲህ ኪራም እኔ እኮ ማታ ውጭ ብዬ እንዳስወጡኋት ነው ሲልም ነበረ። ጽናትና እኔናም እኛ ላይ ናትን በማለት መልሳቸውን ይሰጣሉ። እሷም ፍለጋ ጀመሩ። ውጭ እንግዲህ ደረጃ ላይ ቁጭ ብላ ብርዱም፣ ውርጩም ድርቅ አድርጓት እንግዲህ አትናገር አትጋገር ሲነካኳት ብድግ አድርገው ሐኪም ቤት ነበር ይወሰዷል። በህክምና አገዛ እንግዲህ ወደ ጤናዋ ተመልሳለች ማለት ነው ቤቲ እና በጣም ያሳዝናል አሁን እኔ እዚህ ጋ እንግዲህ የተረዳሁት እና ያዩት ነገር ቤቲ በሽተኛ ከሆነች እናትየዋ ልጇን መጣ ጥላ መሄድ አልነበረባትም ነበረ ልጇን ትሪት የሚያደርግላት ሰው ያስፈልጋል እናትየዋ ልትርቃት አይገባም ነበር እናም እንግዲህ ቤቲ ገላይንም ካላጠብክኝ ብላ ስትረብሸው እንግዲህ እኔም አላጥብሽም ሲላትም ነበር ለምን ተግማምተሽ አትቀሪም ለምን አታኪም ከፈለግሽ ማታ የበላንበት በቆሎ ቆረቆ እንዳማለት በእሱ ደግመሽ ከኪውሲ ሲላትም እንግዲህ ኪራ የመሰላቸት ንግግርም ሲናገራት ተመልክተናል ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ በሌላ በኩል ደግሞ ሰናየት እንግዲህ ኒና ክብሩምንና ሰናየትን አጣልታቸዋለ። በቀሏ ተሳክቶላታል። በስተ መጨረሻም ግን እኔ እዚህ ደረጃ ይደርሳሉ ብዬ አላሰብኩም ነበር አለች ኒና። እንግዲህ ሰኒ ቤቱን ቀየረች፣ ቤቷንም አከራየች፣ ለራሷን ቤት ቀየረች፣ አድራሻዋን አጠፋች። እናም እንግዲህ ሰናይት በተሳሳተ መንገድ አንዳንዴ ውሳኔዎቻችንን ነገራቶቹን ሳናጣራ ቸኩለን የምንወስናቸው ውሳኔዎች እጅግ በጣም ሊጸጽቱን ይችላሉ በኋላ። አሁን ላይ እንግዲህ ክብሮ ምንም በማያውቀው ታሪክ ሰኒ ቤቷንም ቀየረች። ከሱ ላይም ተናደደችበት እንዲሁም ደግሞ ብሎክ አደረገችው ማለት ነው። ስራ ቦታዋ ድረስ ሄዶ እቤት ሲሄድ እንግዲህ ቤቱ ተከራይቶ ነው ያገኘው። እየቀለደችው ነው የመሰለው። እናም በስራ ቦታ ሲሄድም እንግዲህ እጅጉን በጣም ከፍና ዝቅ አድርጋ በስድብ ነበር ጥርግ ያደረገችው ማለት ነው። ክብሮም እጅጉን በጣም ትዕግስቱን ተፈታተነችው። በጣም ተናደደባት። በመቀጠል እንግዲህ ከዚህ በኋላ እዚህ ቦታም ላይ አልፈልግም ስራ ቦታዬ ስልክ ላይ እንዳትደውል በማለት በብሎክ ነበር ያጥረገረገችው ማለት ነው። እና ሰናየት መጨረሻ ላይ እውነታውን ስታቅ ምን ይሰማት ይሆን? እንግዲህ በሙቀትና በግለት ያው ውሳኔዎች እጅጉን በጣም ሊፀጽቱንና ሊቆጩን ይችላሉ ማለት ነው። ክብሮ ምንም በማያውቀው ነገር እሷ ምንም ባልተረዳችው እና ባልገባት መሰረት ከክብሮም ጋር እንግዲህ ትልቅ የሆነ ጥላቻ ፈጥረዋል ማለት ነው። ይህንን ነገር እንግዲህ ለ ጽናት እና ለኪራም ሲናገር ነበረ። ክብሩም እጅጉን በጣም ተበጣብጠዋል። በጣም በሚያሳዝን ሁኔታ እኛ ደግሞ ፍቅራቸውን እንግዲህ ይፋ አድርገው እናያለን ብለን በጉጉት ስንጠብቅ ኒና ገባችና ነገሩን ተቃራኒ ያደረገችው ማለት ነው። እናም እንግዲህ ሰኒ፣ በሰኒም አይፈረድም ባየችው ነገር እንግዲህ ተናዳለች ማለት ነው። ክብሩም በሱም አይፈረድም በማያውቀው ነገር እንግዲህ ብሎክም ተደረገ ከእሷ ጋርም ካለው ግንኙነት እንዲቋረጥ ተደረገ። በጣም ያሳዝናል። ኒናም በስተመጨረሻ እስ የተሳካልኝ የት አባቷን ስትልም ነበረ ሰኔን ማለት ነው በስተ መጨረሻ ግን ነገሩና ዙሩ ሲከር እዚህ ደረጃ ይደርሳሉ ብዬ አልገመትኩም አልጠበቅኩም ነበር በማለት ኒናም ጻጻት ነገርም እንግዲህ አድሮባት ተመልክተናል ማለት ነው ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚ ቻናል አዲስ ሆናችሁ ቻናሉን ላይክ ሼር ሰብስክራይብ በማድረግ አበረታቱ ማለት ነው እንግዲህ ናሆምና መራዊት ፍቅራቸው እንዳማረበት ነው፣ እንደ ኒው ፍላወር እንግዲህ ሁሌም ፍቅራቸው እንዳመረበት እና እጅጉን በጣም ፍቅር ይመጋገባሉ ማለት ነው። በጣም ደስ ተሰኝተው እነሱ እንመለከታለን። ወደ ነኪራ ቤት ስናይ ደግሞ የነኪራ ቤት እንግዲህ ሰላሙን ካጣ እጅጉን በጣም ቆይቷል ማለት ነው። እንግዲህ አሁን ላይ ደግሞ ሰኒና ክብሮም ተጨመሩ ማለት ነው። በጣም ያሳዝናል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ በሰኒ የማይፈረድም፣ ሰኒ አፍቅሯለች ክብሮምን። ክብሮም እንግዲህ በማያውቀው መንገድ ቲናንት ታረኩ ብሎ የምትወደውን ፍቅረኛውን ነው ያጣው ማለት ነው። አንዳንዴ እንደ አይነት እንግዲህ የህይወት ገጠመኞች አሉና እየተፈላለጉ አለመገጣጠም ማለት ነው። ይህን ነገር እንግዲህ አስተውለን አልተመልክተናል። የጽናትና የኪራስ መጨረሻው ምን ይሆን? በቀጣይ ቪዲዮ እንግዲህ የምናየው ይሆናል። አብረን ማለት ነው ከእናንተ የሚጠበቀው ይህንን ቻናል ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ሁላችሁም በጽናት ድራማ የተሰማችሁትን ሀሳብ እና አስተያየት በኮመንት አጋሩኝ ይላለሁ። እኔ ጋ እዚሁ በዚሁ ጨርሳለሁ። ለዛሬ ለነበረን ጊዜ ለነበረን ቆይታ እጅግ በጣም እያመሰገንኩኝ ባይ ባይ።